ሰላም ረመቱላ ወበረካቱ ወደና የተከበራችሁ እየተደነቃችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ሁለት አይነት ኬክ ቬኔላ ነው። እዚህ ጋር የሚያስፈልጉን ያው ተመሳሳይ ነገር ነው። ቸኮሌት ነው፣ ልዩነቱ ቸኮሌት ነው። እዚህ ጋር ደግሞ ሰሚ እንትን ነው፣ ቬኔላ ነው ማለት ነው ልዩነታቸው ለዛ ነው። ያው ሁለቱም የሚያስፈልጋቸው ዘይትና እንቁላል ውሃ ነው የሚያስፈልገን። ከዛ ማምቻ አዘጋጅቻለሁ። እዚጋ እንደምታዩት ሁለቱም ሁለት ሳህን አዘጋጅቻለሁ። እዚጋ ስድስት እንቁላል አዘጋጅቻለሁ። ለዚህ ሶስት ለዚህ ሶስት እንቁላል ማለት ነው። እዚጋ እንደምታዩት ዘይት አዘጋጅቻለሁ። እዚጋ እንደምታዩት ውሃ አዘጋጅቻለሁ። ተጨማሪ ውሃ ለአንደኛው ውሃ ደግሞ እዚጋ አዘጋጀች ያለው እንደምታዩት ማለት ነው። እዚህ ጋር እንደምታዩት ውሃ አዘጋጅች ያለው። አሁን ወደ አሰራሩ እንገባለን። መጀመሪያ ዘይት እና እንቁላሉን አድርጌ ሶስቱን እንቁላልና ዘይት አንድ ብጭርቆ ዘይት ነው የሚያስፈልገን አድርገን በዚህ እንመታዋለን ማለት ነው። አሰራሩን አሳየን ሙሉውን ያላችሁኝ ያላችሁ ዛሬ ሁለቱም ከሰሞኑ ለየት የሚለው ሁለቱም በአንድ እንትን ነው የሚሰራው፣ ግን ቆንጆ ይሆናል ብለን ተስፋ እናደርጋለን። አብረን ነው የምንጀርበው። የባለፈው አንዱ ብቻውን የሰራሁት የነበረ፣ አሁን ግን ሁለቱ ሚክስድ አድርገን ነው ምንሰራው ማለት ነው። ላይክ ያደረጋችሁ ጀምሮት ደምትወዱ ተስፋ እናደርጋለን። መልካም ቆይታ እስከ መጨረሻው። ላይክ ያደርጋችሁ፣ ሀሳብ አስተያየታችሁ ኮሜንት ላይ ጻፉልን። እንደምታዩት ሶስቱን እንቁላል በአንድ ላይ ነው መመታው። እኔ ከፈለጋችሁ ነጩ አስኳር ብቻው ቢጫው በብቻው መንታት ትችላላችሁ። እኔ ይህንን በደንብ አድርጌ ሚክሰድ አደርጋለሁኝ ማለት ነው። እንደምታዩት እንቁላልን ብቻ ነው የመጣው ያለውት ዲታ ማሽን አያስፈልግም፣ በእጃችን መስራት እንችላለን። ት እንጨምራለን ማለት ነው። እኔ አልለካም። እናንተ አንድ የሻሂ ብርጭቆ ዘይት ማድረግ ትችላላችሁ። ችቶች ከዛብ ስትችል ከዛኔ በጣም ኢዚ ነው አሰራሩ ማለት ነው። ከዛ ውሃውን ይጨምራሉ አንድ ብጭቆ ውሃ ማለት ነው። ዛግን ሰ ይመስላል ማለት ነው። አሁን ወደ ቀጣዩ ለምን አንድ ላይ ስለሆነ ሰራው ቱም በአንድ ላይ ነው የምንሰራው የዚህኛው መቁላል ይመስል ብዬ መለስላችኋለሁ። እስከዛ ላይክ ያደረጋችሁ ጠብቁን። እኛውም በዚህ መልኩ አዘጋጅቻችኋለሁ።

የኬኩን ግብአት የተዘጋጀው ነው ይሁን ከፍቼ አዘጋጅቼ እመለሳለሁኝ። ሁለቱንም አዘጋጅቼ እመለሳለሁ ውዶች። አሁን ከፍቼው መጥቻ አለሁኝ። አብረን የምናይ ሚክስድ ሚክስድ እናደርጋለን ማለት ነው። ቫኒላ ቫኒላ እንጨምራለን። ያው ካሜራ ባለማን ስለሌለኝ ምንም ማድረግ አልችልም። ልጅ ነው የጨመርኩኝ። እየቀረኩላችሁ ያለሁት አበረታቱኝ። እንደምታዩት በደንብ አድርጊ ሚክስድ አድርጓለሁ። ይሄንን ማለት ነው። እንደምታዩት ው በደንብ አዋ ህጊው እመለሳለሁ። ሰዎች በዚህ መልኩ አዋህቼ ጨርሻለሁ። አያችሁት እንዴት እንደሚያምር በማሽን እንትን የተባለ ነው የሚመስለው። ይትማ ማሻአላ ማሻአላ ማሻአላ። አሁን ወደዚህኛው ደግሞ ተመልሰናል ተመልካቾቼ። ደግሞ ቸኮሌት ሚክስ እናደርጋለን። ቸኮሌት ቸኮሌት እንጀምራለን ቶታል ሁለት ኪሎ ነው የሚሆነው ማለት ነው። ቸኮሌቱን እንደተለመደው አንድ ላይ በደንብ አድርጌ ሚክስድ ሚክስድ አድርጌ እመለሳለሁ ማለት ነው።

ያት የሚሆን በደንብ መታውና ነገር ሬዲ አድርጌ አለሳ ታያው ማለት ነው። መጋገሪያችንም ዘይት ይኸው መጋገሪያው ደግሞ አዘጋጅቻለሁኝ። ዘይት እቀባለው። ዘይት እንደዚህ አድርጌ በደንብ ነው መቀባ። ዘይት እያደረግኩኝ ነው ሲሁን በደንብ አድርጌ ዘይቱን ሚክስ አድርጌ መለሳለሁ። መልኩ ዘይቱ ሁሉም ቦታውን በደንብ አድርጌ ለቅርቀው ቅብት አድርጌው መጥቻለሁኝ። የተዘጋጀውን ደግሞ አንድ በአንድ ሚክስ እያደረግን እንጨምራለን ግማሽ ግማሽ መጋገር ስለፈለኩኝ እዚህ ጋ ግማሽ አረጋለሁ ጋይስ። በዚህ መልኩ ከጨመርኩ በኋላ ያያችሁት፣ ከዛ ደግሞ የኛውንም አምጥቼ እዚህ ላይ ጨምራለሁ ማለት ነው። ዛሬ ሚክስድ ነው የምንሰራው ብያችኋለሁ። እያችኋ በዚህ መልኩ ሚክስ ይሆናል ማለት ነው። በዚህኛው ጀስ ያልገን ጀስ እናደርጋለን ማለት ነው። እያቻታ እያደረገን ይመስላል። አሁን ወደ ፍሮን እናስገባለን ማለት ነው ያ የሚሰራው ቸኮሌት ደግሞ በላዩ ላይ ደሲ እንጨምራለን ማለት ነው። እዚህኛው ላይ እንደዛው ሲደርስ እንገናኝ። ጨረሻም ይህ ይመስላል። ገንብጀው ነው። ይሄኛውም ይህ ይመስላል። እንዴት ነው አያምሩ? ማሻአላ ማሻአላ፣ በጣም የሚያምር ጥየማሽ